አሰላሙ አለይኩም ወረህማቱላሂ ወበረካቱ። ሰላም እንዴት ናችሁ? የቻናሌ ተከታታይ በመላው ዓለም ለምትገኙ ውድ ኢትዮጵያውያን እንዴት ናችሁ? እኔ ሰላም ነኝ አልሀምድሊላ። ለቤቴ አዲስ ለሆናችሁ ላይክ፣ ኮሜንት፣ ሼር፣ ሀሳብ አስተያየት ያስቀምጡልኝ፣ እቀበላለሁ። እንግዲህ ዛሬ የመጣውበት ቪዲዮ ከዛም ከዚህም ነው ያው መነገር ያለባቸውም ይነገራሉ፣ መስማት ያለባቸውም ይሰማሉ። እንግዲህ መረዳት ካለባችሁ ትረዱና ሀሳባችሁን ይዛችሁ ያላገባችሁም ያገባችሁም ከልምድ አኳያ እንሰጣለን ማለት ነው እና እንግዲህ ሙሉን ከመስማታችሁ በፊት ላይክ እና ሸር ሀሳብ አስተያየት አስቀምጡልኝ፣ ይቀበላለሁ። ያው በነገራችን ላይ ምክር አይናቅም። ያለገባችሁ ያገባችሁም እንግዲህ አሁን በሰሞን በነገራችን ላይ አንድ ሶስት ቀን ብሎታል፣ እየተናፈሰ ነው ያለ በነገራችን ላይ ሸንሳዲን፣ እኔ ዩቲዩብ መኖሩን ራስ አላውቅም። ማለት ቲክቶክ ላይ ነው እኔ ብዙ ጊዜ ንጥጥር ላይ የማውቀው እንጂ እኔ እንደዚህ ዩቲዩብ ያለው አልመሰለኝም። እና እንግዲህ ፋሲካ አሉሽ አሉሽ። እንግዲህ አንዳንዴ ምጥዋ ሰው ታማኝ አይደለም መድረስ ይላሉ አንዱ በተናገረው ደግሞ ሌሎቻችሁ አብራችሁ መዛለፍ ትወዳላችሁ። ጥፋቱ የወንድ ብቻ አርጋችሁ የምትይዙም አላችሁ። ምክንያቱም ጥፋቱም ከሴቶች አለ። ጥፋት የወንድ ብቻ አርጋችሁ አትደምድሙ። ይህንንም ይላ ቻለው ግን በመጀመሪያ ሁላችሁም ቅር እንዳይላችሁ ስናገራችሁ ማለት በትዳሩ አኳያ ትዳር ላይ ያላችሁ ትዳርም ማግባት ያሰባችሁ ቅር እንዳይላችሁ ማለት ነው። ለምን መሰላችሁ እንደዚህ ምላችሁ? ወንድን ልጅ ብዙ ጊዜ እኛ በተፈጥሯችን ጸጉሩን ፈርዞ የሚሄድ ሱሩን ዝቅ አድርጎ የሚሄድ ወንድ ብዙዎቻችን ምኞታችን ነው ማለት፣ እውቀቱ ያለው ስለ ዲኑ የሚያውቅ እንደ ሌላ ምናምን፣ ሌላ ዳብል ሚስት ምናምን እንደሚያገባ አይታመንም የሚሉም አሉ ማለት የደረሳ ነገር የመጠጓ ነገር እንደዚህ ያደርጋል። በነገራችን ላይ በስደት ያለ ነው ብዙ እናልማለን ማለት የታቦቻችን ብዙ ነገር እዚህ በፊት የተደረጉት ነገሮች ሁሎችም እንደሚከተሉት። ማንኛውም አንድ ወንድ ልጅ ካስተዳደረ ካስተዳደረ ስትባሉ ንብረት ምናምን ይመስላችኋል። ካስተዳደረ ማለት ለሁለታችሁም ፍቅር የሚሰጥ ከሆነ ፍቅር አሰጣጥ የሚችል ከሆነ በነገራችን ላይ ባህላችሁ ብትፈቅዱለት ሁለተኛ ምን ችግር አለው ችግር አለው ማለት እናንተ ምንም የሚጎልባችሁ ነገር ከሌለ ምንም እንትን የሚል በኩል አይኑ የሚያይ ከሆነ አንቺም የራሰሽ ኑሮ ቤት አለሽ እሷም የራሷ ኑሮ ቤት አለው ሲፈልግ አንድ ቀን ከዛ ሲፈልግ አንድ ቀን ከዚ ከቻለም አንድ ቤት አረብ ሀገር እኮ እንደዛ ነው አረብ ሀገር እኮ ሁለት ሶስት ሚስት ነው ያላቸው ለምንድን ነው ይህኛ ሀበሻ ግን ምናልባት ካላደረገ እንዲያደርግ እንኳን ጠይቁ ሊጠይቁት ሲል ከኔ በላይ ሌላ መደረብ አትችልም፣ ከኔ ምን ጎሎህ ነው የሚሉ እኮ ሴቶች አሉና፣ እስቲ ይህንን እኛ ራሳችን ባይሆን እንኳን አረብ ሀገር ያለ ነው። ኢትዮጵያ ምናምን ሳይሆን አረብ ሀገር ያለን ሴቶች እስቲ እኛ እንኳን ከዲኑም አኳያ ብዙ ነገርም እናውቃለን እያለንም፣ ከሀረቦች ጋርም እያየን ነው ስለዚህ በእኛ የማይደረገው ለምንድን ነው? ገና እኮ አንዲት ቃል ሲናገር እኮ የምንደፍነፈው ነገር ምናልባት እንኳን የማያረገውን ደግሞ እሱ ሳያወሩ ደግሞ አመጣችሁ የምትፈላሰፉት ነገር እነሱ አሁን እንግዲህ ቻናላቸው ውስጣ እንዳጋጣሚ ገባው ገብቼ ሰማሁትኝ ከዛም ሰማሁ። ምንም የተናገረው ነገር የለም። እሷ ያው እንደ ወለደች ልጅ ወልዳለች። ከዚህ በፊት እሱ ሚስት ይኖረው አይኖረው እኔ የማውቀው ነገር የለኝም። እንግዲህ ሚስት ናት ብሎ ቪዲዮ የሚሰራባትን ከታች ጀምሬ ተለያዩ ምንም ነገር ያገኘውት ነገር የለም። ሲጀመር ወንድ ልጅ ነው። በቃ እንግዲህ እሱ ማስተዳደር ከቻለ ቢያገባ ምንድ ነው? ግን እንደዚህ እንደዚህ ግን እኔ አንድ ጥያቄ የምጠይቃቸው ብዙ ጊዜ እኛ ሴቶች ከወለድነ በኋላ ለምንድን ነው ወንዶች የሚሩቁን ወይም የሚያስወጡን? እኔ ወላሂ አለ ማለት ምናልባት አልግባባ አልግባባብላችሁ ነው። ምናልባት የሆነ ነገር ችግር ተፈጥሮ ነው ማለት ወንድ ልጅ የምታዩት ገና ከመጀመሪያው ስትገቡ መረዳት ትችላላችሁ፣ የሚሆናችሁን ወንድና የማይሆናችሁን ወንድ ገና በተግባሩ ማየት ትችላላችሁ። እስከምትወልዱና እስከምታረግዙ አርግዛችሁ ስትወልዱ ድረስ መጠበቅ የለባችሁም። ከዛ በኋላ ስትለያዩ የልጅሽ አባት ነው እንደዚህ አይሆንም እንደዚህ አያደርግም ነበር እንደዚህ ነበረ ከማለቱ ይልቅ አንቺ ሲመስልሽ ገብተሽ ሲመስልሽ ከወጣሽ የማይመስልሽ ሁሉ አግኝተሽው ከወጣሽ፣ ለምንስ ሚዲያ ላይ መውጣቱ አስፈለገ? ለምንስ እንደዚህ ማለቱ አስፈለገ? እኔ በነገራት ላይ ብዙ በቲክቶክ የምሰማቸው አሉ። ማለት እንደዚህ ሳረግዝ ነው ትቶኝ የሄደው እንደዚህ ምናምን። ኦኬ ምንም ችግር የለውም። አንቺ ለምንድን ነው ሲሜሲን ተቋቋመሽ? ማለት የልጅ ነገር ልጅሽ አባት አባዬ ብሎ ስለሚመጣ ወይም አባቴ ብሎ ስለሚመጣ መገናኘታችሁ አይቀርም እና ዝምታን ስበሩ ሴቶች። ለምንድ ነው ልበ ቡቡ ትሆኑና ልባችሁ ያኔ ጨካኝ ሆናችሁ በራሱ አንድ በት ማለት ተለውጣችሁ ማየት ነው እንጂ ለምንድን ነው ዝቅ ብላችሁ ማለት እያለቀሳችሁ እንደተሸነፋችሁ እምትናገሩ? ማለት ዝምታን ምረጡ ለማለት ነው። ብዙ ጊዜ አያችኋለሁ ችግር ሲደርስባችሁ ልጅ ወለድ ልጅ ስንወልድ ነው የናቀል ልጅ። ብዙ ጊዜ ሴቶች ከወለዳችሁ በኋላ ራሳችሁን ትጠላላችሁ። ሳትወልዱ በፊትና ከወለዳችሁ በፊት በኋላ አንድ አይደለም። ራሳችሁን ዝቅጥ አድርጋችሁ ብዙ አግብታችሁ ያላገባችሁ ነው የምትመስሉ። ገባችኋል? በቃ ራሳችሁን ዝቅጥ የምታደርጉ ጥዳቱ ይሁን ምን ይሁን አላውቅም። ከልጅ ጋር ያላችሁ እንትን ይሁን በቃ እንደዛ ነው የምትሆኑት። ለምንድን ነው ያያም ሁሉ ውስጥ እስታለ ድረስ ምናልባት የሱ የወንድ ልጅ ጥፋት ብቻ አታድርጉ። ወንድ ልጅ ብቻ ለምን ጥፋተኛ ይሆናል? ሴትም ምናልባት የሆነ ነገር ተናግረው ያንን ጥያቄ ካልመለሰች በዛ ጥያቄ ምልከት ኦኬ። እና ለምንድን ነው ማለት እኮ ስናገባ እኮ ዘላለማዊ ሕይወት የተፈቀደልን አይደለም። መፋቀር ባለበት ሰዓት መለያየትም አለ። ስለዚህ ይህንን ተወሰነ አድርጋችሁ ታደርጉታላችሁ። ምክንያቱም በአንድ ወንድ መተመኩበት ወይም አንድ ባል ግዴታ በዚህ ነው ህይወት የሚሰምር ብለሽ እንትን አላልሽውም። አላህ ሲፈቅዶ ነው ትዳር የሚመሰረው ማለት ትዳር የሚያምረው አላህ ፈቅዶ ካላህ ሲታዘዝ ነው። እና አንዳንዴ ብዙ ጊዜ እንዲላለው ተቀሽቦ የሚታዩ ቢሆን ሴቱንም ወንዱንም በታየ እላለሁ። እና ተቀሽቦ የማይታይ ነገር ስለሆነ ከወለድን በኋላ በቃ እያለቀስን፣ እኔ ብዙ ጊዜ ሴቶች ወንዶች ናቁን እንደዚህ ያደረጉን፣ ብዙ ነገር እንደዚህ እያደረግን እንደዚህ ያደረጉን ሲሉ በቃ ያላገባችሁ ደግሞ ለማግባት የተዘጋጃችሁ እስኪ አንዳንድ ትምህርት ውሰዱ። ብዙ ጊዜ ከቤተሰቦቻችሁ በላይ የምታደርጉ አላችሁ፣ ማለት ባልን ከእናት አባት በላይ ባል ማለት ባዳ ነው። ገባች? ባል ባዳ ነው። ዝም ብላችሁ ስታዩት አንድ ነገር አዘዛችሁት ቤተሰቦቻችሁ እንኳን እንደዚህ ላደርግ ሲላቸው አይ የሚል ሰው ነው። ደስተኛ አይደለም። ስትልኩ እንኳን ደስተኛ አይፈልግም በቃ ወደ እናት ቤተሰቦቻችሁ ብር እንድታውሉ እንድትልቁ አይፈልጉም። ባሎች ባዳ ናቸው። እና ብዙ ጊዜ የኔ ባል እኮ እንደዚህ ነው፣ የባል እኮ እንደዚህ ነው ቤተሰቦች ምናምን፣ ብዙ ሴቶች ምላለ የኔ ባል በቃ እንትን ትሉታላችሁ፣ ትቆልሉታላችሁ። ገና ገና ከማግባታችሁ ገና ከማግባታችሁ በፊት የኔ ባል እኮ እንደዚህ አድርጎ፣ የኔ ባል እኮ። አሁን እያያችሁ ነው፣ ብዙ ነገር እየተባለ ነው እና እኔ ምን አይነት እንደሆነ አላውቅም። አንዳንድ ሴቶች ተናግራችሁ ታናግራላችሁ ስትነገሩ አትሰሙም። አንዳንዷ ሴት ሚዲያ ወጣ የምትናገረው ትምህርቱ ነው ያላገባችሁ በእናንተ ሰዓት የተነሳ ማግባት የፈለጉ ራሱ እንደዚህ ጥሎ የሚሄደው ባል እያሉ ልጅ የሌለ ልጅ ይላል፣ ልጅ የሰጠው ደግሞ ልጅ አስወልዶኝ ጥሎ ይሄደ ይላል። ምን ይሻላቸዋል? ወይ አለመውለድ ነው ጠቅጥቁት ነው እኮ ጠብ የሚነሳው ከተወለደ በኋላ ነው። ከተወለደም ያላት ስጦታ ነው። ልጆቻችሁን በትዕግስት አሳድጉ። መስዋዕትነት ወይም መክፈል ማሳደግ ካለበት ያሳድጋል። ካላሳደገ ደግሞ እናንተ ደግሞ ታው አስሬና ክፍል ስጥ አትስጥ እየሰራች ነው ማለት ስታገቡ የራሳችሁ የሆነ አላማ መኖር አለበት። አሁን በተለይ ብዙ ጊዜ እየተጎዳ ያላችሁ ያለንም አረብ ሀገር ያላችሁ ሴቶች ናችሁ። ከሌላችሁ ትዳር አትጀምሩ። ሳትለወጡ የሆነ ነገር ለራሳችሁ የአንገታችሁ ምግቢያ ሳይኖራችሁ ያሳይኖራችሁ ባል አትስቡ። ምናልባት እንኳን እንዳሁኑ እንደምትሰሙ ሴቶች ጥሎ ከለል ያ ንብረት ተሽጦ ልጃቸው ማሳደግ የሚችል ሰው ነው። እሱ እንኳን ባይረዳችሁ በራሳቸው ማንነት መቆም ትችላላችሁ። ስለዚህ ስታገቡ ኑሯችሁ መሆን አለበት። የምንሰደደው እኮ ለመለወጥ ነው አይደል? ድህነትን ተገና አድርገን ነው እንደ መልሰን ትዳርን የምንይዘው። ሳንለወጥ የሆነ ነገር ሳይኖረን ትዳር አትመስርቱ። ቢያንስ እንኳን ብሩ ባይኖር እንኳን የአንገታችሁ መግቢያ እንኳን የሆነች ነገር ቦታም ይሁን ቤት መኖር አለበት። ምክንያቱም ትዳር ስትጀምሩ ልጅ ይመጣል። ልጅ ደግሞ ነገ እንደዚህ አይነት ወንዶች ሲመጡ ሲተዋችሁ እናንተ የሚዳል ወጣችሁ ከማልቀስ ጠንካራ ሴት እንድትሆኑ ባለቻችሁ ንብረት ተስፋ ተስፋ ይሆናቸዋል። የገዛቸዋት ንብረት የልጅ ትሆናለች፣ ለሱ ተስፋ ተጠቀላችሁ። ስለዚህ እሱ ቢያንስ መቶ ብር ተቆራጭ ያደረግልሽ ሁለት ሺህ ብር ተቆራጭ ያደረግልሽ ማለት ልጅሽን የሚያስተዳድረው የአንድ ወር ምንም አይደለም። ሁለት ሺህ ብር ማለት ሁለት ጣሳ ህሊብ እንኳን አይገዛም። በአሁኑ ሰዓት ሁሉ ነገር ውድ ነው፣ ይገባናል። ግን ከሱ ጋር ከመነታረግ ሲኖረን ኑሯችንን ሲሟላ የት በቃ ማለት ብዙ ነገር ኑሮን፣ ቤት፣ ልጃችን የወለድነው ልጅ ከሱ ምንም ነገር ሳንጠብቅ፣ ቤተሰቦቻችን ጥሩ ነገር ከሆኑ ልጃችን ላክ ታደረጉና ሸቀል ሸቀል ሸቀል ልታደርጉና ወደ ሀገራችን ትገቡና ወንድ ሲሄድ ወንድ ትተካል። ማለት እነሱ ሴት ሴት ሴት ይተካል እንደሚለው እሱ በእሱ ብቻ አይደለም። ወንድ እሱ ብቻ ነው እንዴ? መጨረሻ ያደረገው ማን ነው ያደረገው? ማግባት ትቻያለሽ። አንቺ ብቻ ጠንካራ ሴት ሁኚ። እኛ ስንቴ እናስተማላችሁ? ለምንድን ነው እንደዚህ በቃ ወጣችሁ ሚዲያ ላይ ማልቀስ? ጠንካራ ሴት ሁኑ። ሁሌ በአንድ አንድ ሴት የተነሳ ያቺ ጀግና የሆነች ሴትም አብሮ ይሰደባል። ስለተወሽ ወንድ አጣሽ ማለት አይደለም። እሱ ስለተለያየሽ ሌላ ወንድ አታገቢ ማለት አይደለም። ስለዚህ እሱ ሌላ ሴት እንዳሰብ ሁሉ ሌላ ወንድ ታስቢያለሽ። ሌላ ማግባት ትቻያለሽ። ለምንድን ነው የምትጨነቁት? ለምንድን ነው ሚዲያ ላይ ወጣችሁ ልታደርቁት? ልባችሁን እስኪ ማለት ክፍት አድርጋችሁ ለፍቅር እንደሰጣችሁት ሁሉ ልክ ሲወጣ ደግሞ ልባችሁን ዝግት አድርጋችሁ ሙሉ ጭንቀታችሁን ለአላህ ብቻ ስጡት። ዱዓ አድርጉ። ወላሂ ነው የምላችሁ። ተበድላችሁ ከሆነ አላህ ይከሳቸዋል። በድላችሁ ከሆነ ደግሞ እናንተን ነው መልሶ እንትን የሚላችሁና ምን አድርጌ ነው በዛ ሰዓት ምንድን ነው ብላችሁ ጥፋቶቹ እንድታርሙ ያደርጋቸዋል። እና ሚዲያ ላይ ከመናገሩ ከመጸጸቱ፣ ለምን እንደዚህ ያደረኩ ብለሽ ከመጸጸቱ፣ ለምን ወለድኩ ብዙዎች እኮ ለምን ወለድኩኝ የሚልም አለ። እና ለምን ነው እኔ ብዙ ጊዜ ስለትዳር ጉዳይ በተለይ አረብ ሀገር ኢትዮጵያ፣ ያው በኑሮ ውድነትም ቢሆን አረብ ሀገር ላይ ግን ሰርተን መስራት እንችላለን። በትንሽ ነገር ልጃችን ተሎ ልከን መለወጥ እንችላለን ማለት እሱ ቢርቃችሁ የመጣንበት ዓላማ ለመስራት ስለሆነ ለመለወጥ ስለሆነ እንሰራለን። ስለምንሰራ ልጆችን ደግሞ የማይድግበት ምንም አይነት ነገር የለም። ምክንያቱም ቤተሰብ እርተናል፣ ራሳችን ደግሞ መተካት አለብን ብለን ራሳችን ተክተን ከወለድነ ደግሞ ለቤተሰብ ያለን ፍቅር እንዳለው ሆኖ አገር ቤት ልጃችንን ላካሁን ደግሞ አሪፍ ነው። ምንድን ነው የዚህን ያህል ወጦ ማልቀሱ? ኋላስ ያግባ አግቢ አንችም አግቢ ከሆነሽ ይሆነሻል ካልሆነሽ ደግሞ ተራርቁ ከርሞ በኋላ ደግሞ ችግራችሁን ተረድታታሹ መመለስ አለ መጠያየቅም አለ። ችግርን ተረድቶ መመላለስ ስላለ በቤተሰብ ጉዳይ አዎ። አሁን ግን እምላችሁ ብዙዎቻችሁ አሁን ቤተሰብ ሳይጠይቁ በራሳችሁ ማንነት ተጀናጅናችሁ የምታገቡ ነው። ይህ ሁሉ ችግር የሚደርስባችሁ ቤተሰብ ሳይጠየቅ የራሶች ጉዳይ ቤተሰብ እኔ እንትን ከወሰንኩኝ ቤተሰብ ምን አገባው? ትሉና ራሳችሁ ገብታችሁ በኋላ ላይ መግቢያው መውጫው ቀዳዳ እየለበሳችሁ። ከአሁኑ ያላገባችሁ እውነት ነው የምነግራችሁ፣ በቤተሰብ ከመጣላችሁ፣ በቤተሰብ የመጣ ባል ነው ማግባት ያለባችሁ። አትጀናጀኑ አትጀናጀኑ። ያየሁት ሁሉ አይበላም። የታየው ሁሉ እንደማይበላ ሁሉ ያያችሁት ወንድ ሁሉ ትዳር ይሆነኛል ብላችሁ አትስቡት። በቃ በአሁኑ ሰዓት ምንም ይሁን አሁን ወጣት ነው። ብዙዎቻችሁ ጸጉሩን የፈረዘ ከመጀመሪያ ቪዲዮ ተናግር ያለው ሱሪውን ዝቅ ያደረገ ነው የምትፈልጉ። ከኔ ጀምሮና ምንም እሱ አያስፈልግም፣ ለትዳር አይሆንም። ለትዳር የሚሆናችሁ አህላቅ ያለው ዲኑን የሚያውቅ አንቺ እንኳን ባታወጭ ሱ የሚያስተምርሽ መሆን አለበት። ስንቴ እንንገራቸው እኮ ብዙ ጊዜ ቪዲዮ ሰርች አሉ። በየቤቱ ችግሮች አሉ፣ ግን ያ ችግሮች ሚዲያ ሊያመጠን መናገር የለብንም። የሳቁ ጥርሶች ሁሉ ደስተኛ ናቸው ማለት አይደለም። ኦኬ ስለዚህ ሁሌ እኛ ፈገግታ ከፊታችን አይለይም፣ አልሐምዱሊላህ ግን ውስጣችን ደስተኛ ነው። በትዳራችን ጥሩ ነው ወይስ እንደዚህ ሁነን ነው? ቤተሰቦቻችን እንደዚህ ቁርጥ ማለት አይደለም ግን፣ ለሚዲያ ሲባል ወይም ራስን ለማቋቋም ሲባል ሁሌም ጥርስ ፈገግታውን ከፊታችን አይለይም እና ፈገግ እያላችሁ አሳልፉትኝ ጊዜውን ዛሬ ታይት ነገር የምመጣው ይህ በሌ እንደዚህ ያደረገኝ እንደዚህ መጥ እንደዚህ ያደረገኝ አትበሉ። እየመጣችሁ እንግዲህ እኔ እውነት እንዴት እንዳስጠለኝ ነው የምላችሁ። አቺ ፋሲካ ተብዬው ነገር በነገር እንደምቆሰቆስ የታወቀ ነው። በአሁኑ ሰዓት ማጣላት እንጂ ማስታርቅ የለም። የሚያባብስ እንጂ የሚያላይ እንጂ የሚያስታርቅ የለም። እውነት ነው ነገራችሁ። ማንም ጓደኛ በሉ የቆያችሁትን ቂም አምጡ ነው የሚነግራችሁ። ለኛ አስተመችና እናንተ ጋር እንትን እንበልና፣ እባካችሁ ስለዚህ ነገር ያላችሁ አመለካከት ጠንካራ ሆኖ ለማለት አስቤ ነው። ዛሬ ያው ቪዲዮ እየላኩ የመጣው አስታርቁ ለማስታረቅ ሮጡ፣ ችግሩ ጥፋቱን እዩና ይሉና ከማነው ጥፋቱ? ችግሩ ምንድን ነው? ከትልልቅ ከቤተሰብ ሚዲያ ያባብሳል እንጂ ሚዲያ የሚያመጣው ነገር የለም። በቃ ያባብሳቸዋል። ግን በውስጥ ለውስጥ በቤተሰብ ጉዳይ ላይ ያለን ችግር ጨርሱ። ሚዲያ ላይ አምጣችሁ መናገሩ እሷ ጓደኛዬ ናት ተጠቅማታለሁ የሚባል ነገር የለም። ጓደኛዬ ናት የእኔ ጓደኛ ስትጎዳ በራሴ ይቻላል አምጥቼ እንደዚህ ላልከ ትርጉም የለውም። ስለዚህ እባካችሁ ሴቶችዬ፣ ያላገባችሁ ተጠንቀቁ። አንዳንዴ ከምናየው ትምህርት የሚያሳዩን ትምህርት እኛንም ይወክላልና መጠንቀቅ አይከፋል እሺ። ለማለት ፈልጌ ነው። እንግዲህ ብዙ የሚታጠቡ አሉ። በሌላ ቪዲዮ ውስጥ ከምንገናኝ እንግዲህ ዛሬ ቪዲዮ የነበረኝን በዚህ ቋጫለው። ወሰላም አለይኩም ወረህመቱላ ወበረካቱሁ